ሰው ማረፊያ ይፈልጋል። አንዱ መሰረታዊ ማረፊያው ደግሞ ቤት ነው። ዜጎች ቀን ከሌት የለፉበትን መሰረታዊ ለሆነው መኖሪያ ቤት ለማዋል ይፈልጋሉ። ወላጆች እድሜያቸው ሙሉ ለፍተው ለልጆቻችሁ እንኳችሁ የሚሉት ማረፊያ ይሻሉ። መሬትና መሬት ነክ ንብረት በባህሪው የማይንቀሳቀስና እያንዳንዱ ቁራሽ መሬትና ንብረት ልዩነት ያለው በመሆኑ እንዲሁም ይህንን ንብረት ገዢ፣ ሻጭ፣ አከራይና ተከራይ ተዋዋዮች የሚገናኙበት አንድ ውስን የገበያ ቦታ መፍጠር ዘርፉን ያዘምነዋል። ገበያውን በመረጃ አስደግፎ ግልጽነትን ለማስፈን ልማትን ለማፋጠንና ፍትሐዊነትን ለማረጋገጥ የሕግ ማዕቀፍ መዘርጋቱ ለዘርፉ እፎይታን የሚሰጥ ነው። የሪል ስቴትና የማይንቀሳቀስ ግብይትና ግመታ ጋር በተያያዘ በእኛ ሀገር ላይ ያው የተለያዩ ሕጎች ስናወጣ ቆይተናል። ግን በዚህ ዘርፍ ላይ ሪል ስቴቱ እንደሚታወቀው በሀገራችን ከተጀመረ ከሀያ ምናምን አመት በላይ ነው ረዥም ጊዜ ኦልሞስት ቀላል የማይባል እድሜ እያስቆጠረ ነው ያለው። ግን ደግሞ ራሱን በቻለ በህግ ማዕቀፍ እየተመራ አልነበረም። እንደ ማንኛውም ኢንቨስትመንት በኢንቨስትመንት ህጉ በንግድ ህጉ ነው ሲመራ የቆየው። የህግ ማዕቀፍ አልነበረውም ሲባል ምንድን ነው ከተለያየ ተቋማት የተለያየ ኃላፊነት ባለው ልክ ነው ሲያንቀሳቅሱት የነበረው እንጂ አንድ ሪል ስቴት አልሚ እንዴት አድርጎ ሪል ስቴቱን ያለማል በምሎ ላይና አልሚውንም ራሱ ለማበረታታት አንዳንድ ህግ ማቀፎች ክፍተት ነበሩ። ኢንቨስትመንት እና ንግድ የሚጠበቅባቸው ከካፒታል ከሌሎች ከህጋዊ ይዘቶች ጋር የተያያዙ ነገሮችን አይተው መርምረው አስፈላጊ የሆነ ቅድመ ዝግጅቱ ሲሟላ ፈቃድ ሊሰጡ ይችላሉ። ይሄ ግን እንደሚታወቀው ይሄ ዘርፍ ወይም ሪልስቴት ላይ ያለው ስራው አልሚ አለ፣ ገዢ አለ። አልሚው ገዢዎች ይገዥኛል ብሎ ነው። በተለይ ቤት ላይ ነው እየተሰማራ ያለው እና በትልቁ መኖሪያ ቤት ላይ ነው እየተሰማራ ያለው ከዚህ ጋር ተያይዞ ህግ ቴክኒካሊ እንደ ከተማና መሰረተ ልማት በአዋጅም በሚኒስትሮች ምክር ቤት መልሶ ሲደራጅ በአዋጅ ቁጥር 1164 ይመስለኛል 2014 ላይ በወጣው አጠቃላይ ከቤቶች ጋር የተያያዙ ስራዎችን ለሚኒስትር መስሪያ ቤታችን ህግ የማውጣት አሰራር የመቅረጽ ኃላፊነት ተሰጥቶናል እና ቴክኒካል ፓርትም አለው። ጉዳዩ የሚኒስቴር መስሪያ ቤቱ ህግ ማዕቀፎችን በማዘገየት የመጀመሪያ ኃላፊነት አለበት። በአዋጅ የተሰጠው ስልጣን ስለሆነ ከዛም ተሻግሮ ደግሞ እነዛን ህግ ማዕቀፎች የሚያወጣቸውን ህግ ማዕቀፎች ለክልሎችና ከተማ አስተዳደሮች ያስተላልፋል። ከማስተላለፍም አልፎ እንዲተገበሩም ክትትልና ድጋፍ ያደርጋል። እንደዚሁም ለክልሎች ደግሞ ምንድን ነው የአቅም ግንባታና የተለያዩ ስልጠናዎች በመስጠት ይደግፋል ማለት ነው። በታማኝነት የሚሰሩ አልሚዎች እንዳሉ ሆነው ግብረገብነት የጎደላቸው ኪሳቸውን በህገ ወጥ መንገድ የሚሞሉ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ላይ የተሳተፉ በርካቶች አሉ። የግብይቱ ተዋናያኖች፣ በህገ ወጥ መንገድ የሚንቀሳቀሱ አካላት የንብረት መሸጫ ወይም መግዣ ዋጋን ከፍ በማድረግ የግል ጥቅማቸውን የሚያሳድጉበት ዘርፍ ሆኖ ቆይቷል። በቂ የሆነ የህግ ማዕቀፍ ባለመዘርጋቱ ምክንያት ብዙዎች በወዛቸው ያፈሩትን ሜዳ ላይ ይበትነዋል። ሌላም ሌላም ሪል ስቴት ቀደም ሲል በነበረው አሰራር የህግ ማዕቀፍ በቂ ህግ ማዕቀፍ በቂ አሰራር ኃላፊነትና ግዴታውን በትክክል ያስቀመጠ ባለመኖሩ ምክንያት አልሚውም በቢሮክራሲ ውጣውረድ የተቸገረበት ሁኔታ ነበረ። ተጠቃሚውን ቤቱን ሲገዛ የገዛውን ቤት በወቅቱ ተሰርቶ በእጁም አይደርስ ተጀምሮ ተንጠልጥሮ የሚቀር ከፍሎ በዚያው ባለሀብቱም የሚጠፋበት ሁኔታዎች ስለነበሩ እነኚህ ሁኔታዎች የተፈጠረበት ምክንያት የህግ ማዕቀፍ ባለመኖሩ ምክንያት ማለት ነው። መካከል ላይ ብሮከሮች አሉ። ብሮከሮች ዋጋ ይቆርጣሉ። ትራንዛክሽኑ ደግሞ ወደ መንግስት አይሄድም። መሀል ላይ በሁለቱ መካከል ተስማምቶ ይቀራል። መንግስት የተስማሙትን ወስደው ነው ለመንግስት የሚያስገቡት። ስለሆነም ታክስ ማጭበርበር፣ የታክስ ከዚህ መገኘት ያለበት ገቢ ሳይገባ ነው እየቀረ ያለው። በመሀል ደግሞ በትልቁ ለፕሮፐርቲዎች ዋጋ መናር፣ ትልቁን ኢንቨስትመንት ደግሞ መንግስት ነው እያወጣ ያለው። መሰረተ ልማት ያቀርባል፣ አካባቢውን ያለማል። በትልቁ አንድ በጣም እንቁ የሆነ ነገር መሀል ምንም መሰረተ ልማት ባለማበት ቦታ ላይ ቢሰራ የፕሮፐርቲ ዋጋ ምንም ነው። በኦሮሚያ ላይ በስፋት አሉ ደረጃውን የጠበቁ በጣም ብዙ ቤቶች ተሰርተዋል። ተጠቃሚዎቹን በዚያው ልክ አገልግሎቱን የማግኘት እድል ነበራቸው። ዞሮ ዞሮ ግን የአሰራሩ የስርዓቱ የአዋጅ ደንብ መመሪያ ባለመኖሩ ምክንያት በሁለት ክፍተቶች ነበሩ። ለአልሚውም ክፍተት ነበረ፣ ቢሮክራሲው በጣም ሲያስቸግረው ነበረ። ተጠቃሚውም አልሚውም ደግሞ ቤቱን ሳይገነባ መሬት ወስደው ብሩን ወስደው ለተጠቃሚው በሚፈለገው ሰዓትና ጊዜ ቤቱን በሚገባው መልክ በሚገባው ልክ በሚገባው መጠን ሰርቶ ያለ ማስረከብ ክፍተቶች አሉ። መልካም አስተዳደር ችግሮች ነበሩ። ችግሮቹ ምንድናቸው? ኢቨን በሚደባ መሬት የተሰጣቸው አካላትም ነበሩ። እነዛ አካላቶች ምንድነው ያደረጉት? መሬት ከተረከቡ በኋላ ምንም ልማት ውስጥ ገብቶ የምንፈልገውን ያክል ቤቶች ሳለሙ ወደ ሶስተኛ ወገን ከማስተላለፍ አንጻርም በርካታ ስራዎች ሲሰሩ ነበር። ህገ ወጥነት፣ የመሬት ወረራ፣ የጠየቁትንም ለምሳሌ ተገምቶ ይህንን ያክል ቤት ሰራለ ተብሎ ህጋዊ በሆነ መንገድ ውል ገብተን አደለም፣ እየሰጠናቸው ቤቶች ያለማሉ። ካለው ሀገሪቷ ካለው ከቤት ልማት ጋር ተያይዞ ዜጎች ሲቸገሩ ነበረ። ያንን ለመፍታት ተብሎ እየቀረበ እንትናለን። ያንን ለመፍታት ሲሰጣቸው ከባንክ ብድር ያገኙና የመጥፋት ሁኔታዎችም ታይቷል። ያን ለማስተካከል የሰራናቸው ስራዎች አሉ። አዋጁ ላይ የመሸጋገሪያ ድንጋጌ አለው። ግንባታቸው ከአንድ አመት ጊዜ በላይ የቀራቸው አልሚዎች ከሆኑ በዚህ አዋጅ የመመዝገብ የመተዳደር ግዴታ ይጥላል። ግን የግንባታ ጊዜያቸው ከስድስት ወር በታች የሚሆን ከሆነ በጀመሩት መንገድ እንዲጨርሱ ነው የሽግግር ድንጋጌ ላይ ያደረግነው እና ያው እንደሚታወቀው ብዙ ጊዜ ህግ ወደፊት ነው የሚያየው። ወደኋላ ያጠፉ ሰዎችን ሄዶ ከመጠየቅ አንጻር ኦቨሮል የህግ አቀራረጽ ሂደታችን በተለያዩ ያው ያ ማለት አይጠየቁም ማለት አይደለም። በሌሎች በወንጀል ህጎች በፍታብሔር ህጎች የሚጠይቁባቸው አሰራሮች አሉ ብዙዎቹ ግን ደግሞ ፑር ፐርፎርማንስ ወይም በታይምሊ ደሊቨር ባለማድረጋቸው ስቲል በኮንስትራክሽን ሳይት ላይ ያለው ናቸው። እንደ ሀረሪ ክልል የሪልስቴት በስፋት እየተንቀሳቀሰ አይደለም። ነገር ግን ያው ከዚህ በፊት ለሁለት የሪል ስቴት አልሚዎች መሬት ተሰጥቷቸው በተለያዩ አጋጣሚዎች ግንባታ የጀመሩበት ሂደቶች ነበረ ማለት ነው። እነዚህ የሪል ስቴት አልሚዎች በመጀመሪያ ደረጃ የፋይናንስ እጥረት ገጥሟቸው እንዲሁም በ2011-12 አካባቢ በክልሉና በሀገሪቱ በነበረው የሰላም እጦት ምክንያት ያው ለጊዜው የተቋረጠበት ሂደቶች ነበረ ማለት ነው። ይህም በስፋት እንዳይንቀሳቀሱና የሪልስቴት ልማቱን በበላይነት የሚመራው አካል ባለመኖሩ ምክንያት ያው የሕግ የበላይነት ሳይከበርላቸው የቆየበት ሂደቶች ነበሩ። የግብይቱ ሁኔታ ኦዲት ለሚያደርገው ፋይናንሻሊ ተገቢነት ያለው የፋይናንስ አሰራር ተከትለው ነው የሚሄዱት የሚለውን ለማረጋገጥ እንኳን እድል ሊፈቅድ በማይችልበት መንገድ ነው። ምክንያቱም አንደኛ መሬታቸው ምን ያክል ነው የሚለው አይታወቅም። ስንት ቤት ነው የሚሰሩት የሚለው አይታወቅም። ስለሆነም በህጋዊ መንገድ የሚሸጠው እና ከህጋዊ መንገድ ውጭ በሚሸጠው መካከል ያለው ልዩነት እጅግ በጣም ትልቅ በመሆኑ የመንግስት ታክስም ይጭበረበርበታል። ሁለተኛ ደግሞ ለመኒ ላውንደሪንግም ትልቅ ትድል እድል የፈጠረ ስለመሆኑ፣ ይህንን መዝጋት የሚቻለው በህግ መሆኑን የሌሎች ሀገሮች ተሞክሮም አይተናል። በእኛ ሀገርም ደግሞ ፓስት ትዌንቲ ይርስ ያጋጠሙን ለሰኖች ምንድን ናቸው ስንል ያየናቸውን ወስደን ነው ወደዚህ ህግ ማዕቀፍ የመጣ ነው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ቁጥር 1357 ህዳር 26 ቀን 2017 ዓ.ም ም በህዝብ ተወካዮች ምክር ቤት መጽደቁ ይታወቃል። አዋጁን መሰረት ያደረገ በከተማና መሰረተ ልማት ሚኒስቴር የቀረበ የሪልስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ማስፈጸሚያ ረቂቅ ደንብ ውይይት ተደርጎበታል። ይህም ግብይቱ ላይ ላሉ ችግሮች መፍትሄ እንደሚሆን ተመላክቷል ቀደም ሲል የነበረው ሪል ስቴት በእንደ ኦሮሚያ በአብዛኛው ከፍተኛ ገቢ ያላቸው ባለሀብት ብቻ ናቸው የሚገዙት እና የሪል ስቴት ነዋሪ ሀብታም ብቻ ነው የሀብታም ሰፈር ነው የሚባለው ማለት ነው ግን ይሄ ነገር በአሁኑ አዋጅ ምን አድርጓል ማለት ነው መካከለኛና ዝቅተኛ ገቢ ያለውም ከ30 እስከ 7 እስከ 40 ፐርሰንት መካተት አለበት ህብረተሰቡን ያማከለ ሁሉንም ያሳተፈ የቤቶች አቅራቦት እንዲኖር አዋጁ በጣም በጥሩ አድርጎ የወሰነ ስለሆነ ይሄም ብንተገብር የማህበራዊ መስተጋብሩንም ማሳለጥና የህብረተሰቡን መናመብ መናበብ የህብረተሰቡ አብሮ የመኖር ያረጋግጣል። ለመካከለኛና ዝቅተኛ ገቢ ላላቸው ዜጎችን ታሳቢ ማከለ ቤት ለሚገነቡ አልሚዎች ከተሞች መሬት ማቅረብ ከቻሉ እንዲችሉ በማድረግ አልሚውም መሬቱን ያገኛል። ከሚገነባው ላይ ከ25 እስከ 40 ፐርሰንት ባለ ውስጥ በድርድሩ የድርድር ፖይንቶቹን ተቀምጠዋል። በዛ መሰረት መሬት ቀርቦለት ድርድሩ መሬትን አይዘር በምደባ ካልሆነም በነፃ ሁሉ በሚያገኙት በነፊት ልክ በነፃ ሰጡ ማለት እንዲሁ ዝም ብሎ ሰጡ አደለም። ከ25 ፐርሰንት እስከ 40 ፐርሰንት የሚሆነው ለመካከለኛና ዝቅተኛ የህብረተሰብ ክፍሎች ቤት ማግኘት የሚችሉበት ሁኔታ ካለ ይሄንን መሬት ላይ ማግኘት የሚገባቸውን ወደ ቤት ስለሚቀየር ይሄን ሁሉ አድቫንቴጅ የያዘ በመሆኑ ልማቱንም ያበረታታ ነው። ከዚህ ቀደም ለሪልስቴት አልሚዎች ብዙውን ጊዜ መሬት አይቀርብም ነበር። አሁን ግን ይህንን ለመደገፍ የታሰበው ምንድን ነው? መሬት በድርድር እንዲቀርብ ድረስ ተቀምጠዋል፣ እና ይሄ ነው አንዱ። ከዚህ ቀደም ደግሞ በፕሪሴል ወይም ደግሞ ቅድሚያ ሽያጭ የሚባለው ባለሀብቱ ዝም ብሎ ከዚህ ቀደም ሲያካሂዱት የነበረው አሁን ግን መሬትን ይዞ ካርታና የጋዊ ነገሮች ካሟላ በኋላ የብቃት ማረጋገጫ ምስክር ወረቀት ካገኘ በኋላ ይሰራልና፣ ሁሉንም አልሚውንም፣ ተጠቃሚውንም፣ መንግስትንም ምንድን ነው ሴፍ ያደረገ ነገር ነው። ይህን ስራ ለሚመራው በከተማና መሰረተ ልማት በከተሞች ባሉ በስር መዋቅሮቻችን አማካኝነት የደረሰበት ወይም ግንባታው የቤቱ ግንባታ የደረሰበት ሁኔታ በባለሙያ ታይቶ ሲቀርብ፣ በቀረበው ልክ በባንክ ያለው ሂሳብ ክፍያ ይፈጸም እየተባለ ክፍያ የሚለቀቅበት ሁኔታ ገንዘቡ ወደየትም እንዳሄድ ያደርጋል። ሁለተኛ የመሬት መኖሩን አሁን ፈቃድ ኢንቨስትመንት ፈቃድ ከማውጣቱ በፊት አሁን ማስታወቂያም እየተነገረ ያለው ፈቃድም እየወጣ ያለው በአየር ላይ ነው። መሬት ስለመኖሩ እንኳን ማረጋገጫ እየተሰጠ አይደለም። አሁን መሬት መኖሩ ብቻ ሳይሆን መሬቱ ምን ያክል ነው፣ በመሬቱ ላይ ደግሞ ምን ያክልስ ቤት ነው የሚሰራው፣ ሽያጭ ላይ የሚኖሩትን ያልተገባ መንገድ ቅድም ያልኳቸውን ችግሮች ለመፍታት ሲባል ያን ማረጋገጫ ይያዛል ማለት ነው። እንዳጠቃላይ መኖሪያ ቤትም ይሁን ሌላ ጉዳይም የንብረት ግመታው ቀደም ሲል በሶስተኛ ወገን ነው። ሰው ቤት መከራየት ሲፈልግ፣ ቤት መግዛት ሲፈልግ፣ መሸጥ ሲፈልግ ገበያ ስንት ነው ብሎ የሚጠይቀው ከሶስተኛ ወገን ነው። መሀከል ያለው ወይ ከሻጩ አይደለም ከገዢው አይደለም። ይሄን አሰራር ግልጽነት ያለው አሰራር ስላልነበረ አሁን ገዢውንም ሻጩንም ያማከለ ትክክለኛ ዋጋ ሊገምት የሚያስችል አሰራር ነው የተዘረጋው። ይሄ ሲሆን ደግሞ የከተማ መዘጋጃ ቤቶች ገቢ በከፍተኛ ደረጃ ይጨምራል፣ የመንግስት ገቢ ይጨምራል ማለት ነው። ይሄ ገቢ ከጨመረ አስፈላጊ የመሰረተ ልማትን ለመገንባት ምቹ ጉልበት ይፈጥራል ማለት ነው። ሌላው ሻጩም ዋጋው የታወቀ ዋጋ አውቀው ቤቱ እንዲሸጥ ንብረቱ እንዲሸጥ ያደርጋል። ገዢውም ደግሞ ላልተፈለገ ወጪ ሳይደረግ ተመጣጣኙን ትክክለኛውን ዋጋ አውቀው እንዲገዛ ይደረጋል። በዚህ መሃል ላይ የገበያ መረጋጋት ይፈጠራል ማለት ነው። ይህ ደግሞ ለሀገር ኢኮኖሚ ኢኮኖሚያዊ እድገት ከፍተኛ ሚና አለው ማለት ነው። በፕሪሴል የሰበሰበው የገንዘብ መጠን ከ80 ፐርሰንት በላይ የሚሆን ከሆነ ካርታው ይታገዳል። የቤት ግንባታው አልቆ ለተጠቃሚዎች እስኪተላለፍ ድረስ ከ50 እስከ 80% የሚሆን ከሆነ የተሰበሰበው ገንዘብ ወይንም በፕሪሴል ያገኘው ቤቱን ሊያሰራ ስለማይችል 80 ፐርሰንት ላይ ሊያሰራ ስለሚችል ነው ካርታው የሚታገደው። በአዋጃችን ላይ ደግሞ 80 ፐርሰንት ከደረሰ ሜጀር ሜጀር የምንላቸው የኤሌክትሮሜካኒካል ጉዳዮች ከተሟሉ፣ የሳኒቴሽን ጉዳዮች ከተሟሉ በተጠቃሚው ፍላጎት መተላለፍ ይችላል። አንዳንድ ጊዜ የውስጥ ኢንቴሪሮችን ግለሰቦች በፈለጉት መንገድ ስለሚጨርሱ ስለዚህ ከ80 ፐርሰንት በላይ ብለን ስላለን የሰበሰበው ገንዘብም 80 ፐርሰንት የሚሆን ከሆነ የሚፈለገው 80 ፐርሰንት ላይ ሊያደርስ ይችላል የሚል ግመታ ስላለ ይታገዳል ብለናል። ከ50 እስከ 80 ሲሆን ግን ለዛ የሚመጥን ለሰበሰበው ገንዘብ ሊሆን የሚመጥን የባንክ ጋራንቲ ኮላተራል ጋራንቲ ያስገባል ማለት ነው፣ ለገንዘቡ ማስተማመኛ ማለት ነው። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት መፍጠር እጅግ በጣም ወሳኝነት ያለው ቢሆንም ትግበራው የዘገየ መሆኑ በመድረኩ ተነስቷል። ይህንንም ለመቅረፍና የታሰበለትን ዓላማ ለማሳካት ከፌዴራል እስከ ክልል ከፍተኛ ርብርብ እየተደረገ መሆኑ ተመላክቷል። የክልሎች ድርሻ ያው በአዋጁ ላይ ተከፍሎ ተቀምጧል። ረቂቅ ደንቡ በሚኒስቴሮች ምክር ቤት ነው የሚጸድቀው። ከሚኒስቴር ይሄ ደንብ ከጸደቀ በኋላ ክልሎች መመሪያ ነው ያዘጋጃሉ። ይህንም መመሪያ ካዘጋጁ በኋላ እያንዳንዱ በክልላቸውና በከተማ አስተዳደር ውስጥ የሚሰሩትን ስራዎች ተከታትሎ ማስፈጸም አለባቸው። ተከታትሎ ማስፈጸም አለባቸው ማለት ምንድን ነው? ፌዴራል እንደሚታወቀው ሕግ ማዕቀፎችን ነው የሚያዘጋጀው። ፖሊሲዎችን፣ ስትራቴጂዎችን ያዘጋጃል። ክልሎች ያንን ወስዶ እስከ አፈጻጸም ድረስ ስለሚያወርዱ በዚህ ልክ ይከዱበታል። እና በሰፊው ስራ በክልሎችና በከተማ አስተዳደሮች ላይ አለ ፕሪሴል ፈቅደናል፣ በዚህ አዋጅ ላይ ምክንያቱም እኛ ሀገር ላይ ገና ባለ ሀብቶች ቢኖሩም በቂ የሆነ የካፒታል ክምችት ያለበት ሀገር አይደለም። ባለ ሀብቶቻችን ላይ ከፍተኛ የሆነ የፋይናንስ ጋፕ አለባቸው። ቤት ደግሞ እንደሚታወቀው ትልቅ ኢንቨስትመንት የሚፈልግ ነው። ስለሆነም ቅድመ ክፍያን ወይንም ቅድመ ግዥን ፈቅደናል ቅድመ ሽያጭ ስለፈቀድን በቅድመ ሽያጭ ማሰባሰብ ይችላሉ የሚያሰባሰቡትን ገንዘብ ግን እንደ ከዚህ ቀደሙ አልሚው ብቻ በፈለገው መንገድ ገንዘቡን የሚያንቀሳቀስበት እድል በዚህ አዋጅ ተዘግቷል አልሚው አለ የቤት ገዢዎች ማህበር ወይም ተወካዮቻቸው ይኖራሉ በተጨማሪነትም ደግሞ አማካሪ አማካሪ መሀንዲስ። በስፔሲፊከሊ ፕሮጀክት ዋይዝ አንድ ሪል ስቴት ዴቨሎፐር ሪል ስቴት አለም አለው ብሎ ሲል አማካሪ ያስፈልገዋል፣ ኮንትራክተር ያስፈልገዋል። ስለሆነም በነዚህ ሶስት ጣምራ ፊርማ የሚንቀሳቀስ አካውንት ነው የሚሆነው። መሬት የሚቀርበው በድርድር ነው ብለናል። ስለዚህ ያው ፍቃዳቸውን ጨርሰው እነሱ ከዛ ከፌዴራል ፍቃዳቸውን ጨርሰው ወደ ክልል የሚወርዱ ከሆነ ያው የማናስተናገድበት ምንም ምክንያት የለም ማለት ነው። ስለዚህ በቀጣይ ላይ ያው እንዲፈታልን የምንፈልገው የቤት ችግር ያው በእነሱ አማካኝነት ይፈታልናል ብዬ አስባለሁ። ነገር ግን ያው የክልሉ ቆዳ ስፋት ትንሽ ነው። ስለዚህ የክልል ቆዳ ስፋት ትንሽ እንደመሆኑ መሬት ስናቀርብ ያው ሆሪዞንታል ሳይሆን ቨርቲካል በሆነ መንገድ የሚፈታበት ሜካኒዝሞችን እየተነጋገርን እንፈታለን ብዬ አስባለሁ። ዘርፉ ላይ ሲከሰቱ የነበሩትን የስነመግባር ብልሽቶች ያርማል። ሁለተኛ፣ ሽያጮች ደግሞ በማንኛውም መንገድ የኤሌክትሮኒክስ ክፍያዎች ብቻ ናቸው። የካሽ ክፍያ በምንም መንገድ አይፈቀድም። በኤሌክትሮኒክስ ክፍያ ብቻ ክፍያ እንዲፈጸም ማድረግ ሲቻል ከፋዩም የተከፈለለትም አካል የሚፈልግ አካል ማጣራት የሚፈልግ ፋይናንሻል ኢንተለጀንቶችም ሌሎች አካላት ፕሮፐርሊ ትሬስ አድርገው ማወቅ ያለባቸውን ማወቅ የሚችሉበት እድል ስለሚኖር እነዚህን ችግሮችም በትልቁ ይቀርፋል። አነስተኛ ነገሮች የአመራሩ ቁርጠኝነት ነው የሚጠይቀው። እሱ ደግሞ እንደ ኦሮሚያ ቁርጠኛንን ብዙ ነገሮች ምንም ችግር የለም፣ እየተንቀሳቀስ ነው። በይሄም ቤት የቤት ችግር በተለያዩ ብዙ ዘርፎችን ወደ ዘጠኝ ፕሮግራሞችን ዘርግተን ወደ ልማት እንዲገብተን ከዚያ ውስጥ አንዱ ፕሮግራም የዚህ በግል ሴክተሩ የሚለማ ሪል ስቴት በዚህ አይነት ህግ ማዕቀፍ ሲኖረው ደግሞ የበለጠ የጥያቄያችንን የህብረተሰቡን ጥያቄ በዚህ ልክ ፈላጊውን አገልግሎት የሚያገኙበት ሁኔታ ምቹ መደላልል የፈጠረ ነው ማለት ይቻላል ከክልል ጀምሮ በቤቶች ልማትና አስተዳደር ስር ሆኖ በዳይሬክቶሬት የሚመራ እና ሁለት ቡድን መሪ ያለው አደረጃጀት ዘርግተን ለከተሞች አስተላልፈናል ለከተሞች ማስተላለፍ ብቻ ሳይሆን ሰው ቀጥሯል በዚህ ሰዓት አደረጃጀት ፈጥረናል አደረጃጀት መፍጠር ብቻ ሳይሆን የንብረት ግመታ ጀምረናል እኛ ቀደም ብለን ጀምረናል። አዋሳ ጀምረናል፣ ይርጋለም ጀምረናል፣ አለታ ወንዶ ጀምረናል። ትላልቅ ከተሞች የሚባሉት ትላልቅ ከተሞች ላይ ጀምረናል። አዋጁ አሳሪ አይደለም፣ መቆጣጠርን ብቻ ማዕከል ያደረገ አይደለም። በትልቁ ሀገራችን ላይ በቤት ልማትና አቅርቦት መካከል ሰፊ ጋባ አለ። አሁንም ብዙ አልሚዎች ያሉን አልሚዎች ብዙ ይመስላሉ እንጂ አይደሉም፣ ከሚጠበቅብን ቤት ቁጥር አንጻር ስለሆነ ዘርፉ ላይ ያላችሁ አልሚዎችም በህጉ የበለጠ እናንተን የሚደግፍ የሚያበረታታ ኢንሴንቲቫይ የሚያደርግ ስለሆነ እናንተም ሀብታችሁን ከፍ በማድረግ በስፋት እንድትሰሩ ነው። ሌሎችም ደግሞ ትውልደ ኢትዮጵያውያን፣ ሌሎችም የውጭ ሀገር አልሚዎችም አሁን በሀገራችን የማክሮ ኢኮኖሚው ኦፕን አፕ ስለተፈቀደ በዚህ መስክ ላይ መታችሁ ምቹ የህግ ማዕቀፍ አለ በከተሞቻችን በጣም ሬዲ ናቸው፣ ዝግጁ ናቸው። ይሄን ለማስተናገድ መታችሁ አልሞ